ሶስና፣ የኔ ቆንጆ ልብስ ረስተሻል። የኔ ውድ ልብስ ረስተሻል። ራቁትሽን እኮ ነሽ። በችኮላ ደውለውልሽ ነው። ማን ነው የደውለልሽ? ማን ነው አፋጥ ነው የጠራሽ? እንደው እንደው ግራ ገባኝ እኮ ጋይስ ሶሲ ልብስሽ የለም። ከኋላሽ ላይ ቁምጣ ብቻ ነው ለብሰሽ ወጣሽ። ጉርድሽን እረስተሽ ነው ቀሚስሽን እረስተሽ ነው የሚያቀብልሽ ሰዋታሽ፣ እንዲ ካሜራማን ምን ምን ነው እንዲ ልብስ አለበሽ ማትልም እንደ እንዲ ጊዜንፉ እንድደርግ ትቀርጻ ለ ፈጣሪ ሆይ ትዕግስቱን ስጠኝ። እንዲ ካሜራማን ራሱ አሳሳች እኮ ነሽ አንቺ ልጅ። እና ዛሬ ዳኒና ሀይሚ አንድ ቤት ተገኙ። ጥሩ ሃይሚ የኔ አቃጣይ አቃጠያቸው ነው ምለሽ። ምክንያቱም ሶስና ስሜቱ ገባሻ? ፒኑ ገባሽ? ፒኑ አንቺን ሃይሚ እን ከዚህ በኋላ እንዳላይ ካልሽ ውዳኔን አድደ አይሽ ሃይሚም እንደዚህ ነው የተሰማት። አንቺን ደግሞ ቁጭ ብሎ ስላየሽ ብቻ ነገር ግን አንቺን አልጋ ላይ ስታገኝሽ ሃይሚም ከዚህም በላይ ነው የተሰማት። አንቺ ደግሞ አልጋ ላይ ቢሆን በተለይ ምልትኝ እንደምትች ገንብች ሲቀጥልና ሲቀጣጥል ደግሞ የዳኒን የቤት ዕቃ ልትጨርሹ ነበር። ቴሌቪዥኑ ብቻ ነበር የቀረሽ። ቴሌቪዥኑ ብቻ ነው የቀረሽ። ዕቃውን ሰባበርሽው። እኳንች እንዴ፣ ያዙ፣ ይልቀቁኛልሻ። አየሽ፣ ስሜቱ እንደዚህ ነው። ሃይሚም የተናደደችው ለዚህ ነው ማለት ነው። እቃውን እኮ ሰባበረችው፣ የቀራት እቃ የለም። ና አሁን ብዙዎቻችሁ ሀይሚ ባለዬ ሀይሚ ባለዬ ልትሉ ትችላላችሁ። ብሩኬም በዚህ ልክ አልጠብቅሽም ነበር አልከ። አየህ፣ በአንተ ሲሆን ቀላል ነው፣ በስፋ ሲሆን ግን በጣም ከባድ ነው። አያችሁ፣ ሀይሚ ፍራንክን ብትሰራ ክብሯን ጠብቃ ነው፣ ሶፋ ላይ። እነሱ ግን አልጋ ውስጥ ነው። አያችሁ፣ ሁለቱም የሰሩት ስራ ነው። ሀይሚና ዳኒ ተመካክረው ነው ዛሬ ሶሲን ያቃጥሏት። ብዙዎቻችሁ አሁንም ቢሆን ስራ እንደሆን አልገባችሁም። እኔ ስራ ነው ስራ ነው እያልኳችሁ ነው፣ ሁሌም ስራ እየሰሩ ነው እያልኳችሁ ነው እንጂ ሪል ነገር አይደለም። ስለዚህ ሶሲ ፒኑን ማስማቷ በጣም ደስ ይላል። ምክንያቱም ከዛ በፊት ፉን ፉን ፉን ስቲ ነበረ። አየሽ፣ በአንቺ ሲሆን ደግሞ እንዴት እንደተሰማሽ እቃውን ሰባበርሽው። ቴሌቪዥኑ ብቻ ነው የቀራት። ና ዳኒ ደግሞ ማለት ነው እንዴ አንተ ቆይ የመጣ የሄደው ሲመታ ዝም ብለህ ነው እንዲህ የምትደበደብ ቆይ ሴቱን መጥቶ ሲደበድብህ አሺ ቡርኪ ወንድ ነውሽ መከላከለች ሶሲ እኮ ቀጠቀጠችህ ይልቁን ጥርሱን ዘወር አረገ ድሞ የቀረው እንዳታራግፈው ብሎ ፊቱን ዙሮ ጀርባውን ሰጣትና ቀጥቅጣ ተውችው ቀጥቅጣ ና ዳኒ ደግሞ ወንድ ወንድ ምሳሌ ተከላከል ራስክን ቢያንስ ተከላከል። ጀርባሀና ዙረ ኮ ሰጣት ምችኝ በኝ ነው እኮና ሀይሚም ገላገ የኔ እናት ምን ነው ቆመሻይ ፈዘዝሽ ሲደነገስ ና በነገራችን ላይ እዩ ሀይሚን ስነ ስርዓቷ ማለት ነው ፍራንክ ቢሆን ምንም አይነት ነገር አልተናገረችም። ሶስና ግን ፍራንክ እንደሆነ እያወቀች መጥፎ ቃል ከአንደበቷ የሚወጣው ቃል ሁሉ ሲያስጠላ ማለት ነው። እና በመጀመሪያ ደረጃ ሶሲ ልብስ ልበሽ እንደ ይሄም ሁሉ ምንም ነገር ያይዞ ይልቀቆኝ ከማለትሽ በፊት ልብሶሽ ልበሽ። እንደው አካልሽ መለመላሽን እኮ ነው ያለሽው። እናቴ እንደው የነገረች ሰው የለም። ረግድልዬ እግድልዬ እግድልዬ ማይ ገርና እስኪ እስኪ ሀይሚን እያት፣ እንደው ከሀይሚ ከዛናሽሽ ራሶ ተማሪ። እስኪ ሰውነትሽን ሸፈን አድርጊ። ምንድን ነው እንደዚህ መበላቀጥ? ኦማይቆርነስ ሌላ ሩታ አ ሩታ፣ ዌልካምባክ ቦርሳዋን ይዛ ወጣች። ከቤት ከአብሮሽ ጋር ከዚህ በኋላ መኖር አልፈልግም። በጣም ያሳዝናል፣ በጣም ያሳዝናል። ለምን እየዛ ተብነው ሌላ ሴት ሊያመጣ ነው አለች። ኦላላ ሊያመጣ አስቧል። አልኩሽ እኮ አልኩሽ። ግን አሁን የቤተሰብ ምክር መስማት ጀምሬ ያለሁ ብለሻል። በጣም ጎበዝ፣ በጣም ጎበዝ መስማት ሽን እንዴት ናችሁ? ደህና ናችሁ የኔ ማሮች? እንዴት እንደምወዳችሁ ታውቃላችሁ አይደል? 20 ሺህ ሰብስክራይብ አስገባችሁኝ። ኦ ላላ ቃል የለኝም በእውነት በጣም ነው የምወዳችሁ። እና ደግሞ በሩታ ነው 20 ሺህ ይገባችኋላችሁኝ አይደል? አላችሁኝ እንደዚህ አይ እናንተ ማትሉት እኔ የሩታ ኦዲዬንሶች እኮ እኔ ሰብስክራይብ አርጎ በጭራሹን አይወዱኝም። የሚመጡት እኔን ለመሳደብ ነው፣ ገባችሁ አይደል? እኔን ለመሳደብ ይመጣሉ። ከዛ ውጭ ላይክም ሰብስክራይብ አያደርጉም። ለስድብ ነው የሚመጡትና እናንተ ስድባችሁ አጠንክሮኛል። እናንተ ስትሰድቡኝ እልህ ሲይዘኝ እሰራለሁና እናንተ ከመሳደጎች ምንም እኔ ሰብስክራይብ አልጨምራችሁ። ይቅርታ አድርጉልኝ። እኔ ሰብስክራይብ የሚያደርጉኝ የሃይሚ የሄለን የፍቅርዬ በቃ እነሱ ናቸው። እስካሁን ድረስ የሚያበረታቱኝ የፍቅርዬ ከበፊት ከበፊት ጀምሮ የሄሉም የሃይሚየም በቃ እናንተማ እናቴ ስድባችሁ ቅስም ነው የሚሰብረው። አቤት ስድባችሁ በቤት አጸያፍ አጸያፍ ቃል ለምትናገሩት ለምን እውነት እውነት ስለምናገር ደመቁ ስለማልደግፋት። እኔ እኮ ደግፋታለሁ፣ ጥሩ ስሰራ ደግፋታለሁ። ግን እንደዚህ የተጨመላለቀ ነገር ስትሰራ ትክክለኛውን አስተያየት ሰጣለሁ። አላሽቃብጥም እንደናንተ በግንባር ጨፍኝ። ለምሳሌ እናቷን ስትሰድባት እናንተ እሰይ በያጥርክ አርገሽ ጣያት ብላችሁ ትመኩራታላችሁ። እኔ ደግሞ እናት አይሰደብም፣ ስነ ስርዓትሽን ይዘሽ ስሪ። ወንድ በተለይ ደግሞ ማለት ነው ሴቶች የሚያናድዱኝ ሴቶች ምንዶታቃላችሁ ወንድም ያሳደዱ ወንድም ይከተሉ ሴቶች ክብራቸውን ጥለው በጣም ነው የሚደብረኝ። እኔ መቼም የማልደግፋቸው ሴቶች ቢኖሩ ክብራቸውን ጥለው ወንድ የሚከተሉ ሴቶች፣ ወንድ የሚያመልኩ ሴቶች በጣም ነው የሚያናድዱኝ። ይቅርታ አድርጉኝ። ክብሯን ጠብቃ የምትሰራ ሴት ና ደስ የምትለኝ። በቃ ዋናው ነገር ክብር ነው ጋይስ። ክብር እኮ በገንዘብ የማይመለስ ነገር ነው እንዴ። አሁን ሶሲ አሁን ዛሬ ምን አድርጉኝ ነው የምትኝደው? እንዲሁ ምን ጉርነሽ፣ እናቴ ምን ጉርነሽ፣ እረ ጉድሌ ማዘርባየችሽ እንደው በዘነዘና ሱን ጭንሽ ነበር ወቅጣ ወቅጣ። ምን ጉርነሽ አንቺ? የዋ አራ በፈጣሪ ስም በፈጣሪ ስም ሶስና እንደው ልብስ ጣል አድርጊ እስኪ እንደው ሰውነት ሌ እናቴ። አሁን እንደው እኔ ማይ አይቀፍፋችሁ ማይ ሸም እኔ ከምንም ከምንም በላይ የዘጋችኝ ዛሬ ሶስዬ እንደው አለባበሷ እንደው እረ በስ ለምን አታወልቂውን? ቁምጣውንስ እሱ ነበር የቀረሽ። እሱንም ብታወልቂው አንድ ያሽን ያምርብሽ ነበር። እንዴት እንደሚያምርብሽ ነበረ እና ማንን ለማማለት ነው እባክሽ? እንደዚህ ብለሽ ሄድሽው ተገላልጠሽ፣ እንደ ኧረ እኔ እንዱ ቃላት መናገር አልፈልግም። እና ዛሬ እንግዲህ ይቅርታ ይቅርታ፣ አንቺ ምናምን እንዳትለኝ፣ ዛሬ ያየውት ነገር በጣም ነው የገረመኝ። አንደኛ ነገር ሶሲ እራቁቷን አየዋት። ሁለተኛ ነገር ሶስና በራሷ ላይ ሲሆን ተንጨረጨረች፣ የቤት ዕቃ ሁሉ ጨራረሰች። አይሽ በሃይሚ ላይ ስታረጊው ቀላል መስሎች ነበር። በአንቺ ላይ ሲደረግ ግን በጣም ከባድ መጥፎ ሆነ። አየሽ፣ እነሱ እንደ ባለጌ ቆጠርሻቸው። አየሽ፣ አንቺም ስታደርጊው እንደዚህ ነው። እነሱን ያናደዳቸው፣ ሶ አሁን ላይ እነሱ ላይ ለመፍረድ ያለሽ ነገር መቀነስ ነበረበት። እንደውም እነሱን እንደ አበድሽ እኮ ያዙ ይልቀቁኛልሽ እኮ አንቺ ገና አብረው ተቀመጠች ብለሽ እንደዚህ ያዙ ይልቀቁኛልሽ። እሷ እኮ አልጋ ላይ ነው ያገኘችሽ። አልጋ ላይ እኮ ነው ያገኘችሽ ተመካክረው እንደሆን ምክንያቱም እህቱ ጋር ደውለሻል። ዳኒ እህት ጋር ደውላ ልመጣ ነው ብላለች። ከዛ ዳኒ ደውልና ሀይሚን ይጠራታል። ከዛ ሶሲና በሸቃት ማለት ተበቀላት ማለት ይሄ ነው። እና ተመካክረው ነው ሲጀመር፣ ሀይሚ ተሸማቃ ነው ያለችው። በጣም ፍርት ብላለች የኔ ውድ እንዴት እንዳሳዘነች እና ሀይሚ ደግሞ ደስ ያለኝ ነገር ክብሯን ጠብቃ በስነስርዓት ሶፋ ላይ ቁጭ ብላ፣ አልጋ ላይ እንዳንቺ እየተጋጋጠች አይደለም፣ ወይ እየሳመችው አይደለም፣ ወይ እያቀፈችው አይደለም። በቃ ቁጭ ብሎ እያወሩ እንደምትመጭ ያውቃሉ ምክንያቱም የዳኒየት ለነዳኒ ነግራቸዋለች ሶ ተመካክረው ነው ጉድ የሰሩሽ ስለዚህ አንቺ ሀይሚ ላይ መፍረድም የለብሽ ሲቀጥል ፒኑ እንኳን ገባሽ እንኳን በሷ ላይ ያደረሹ ነገር አንቺ ላይ ሆነ ነው ልልሽ የምፈልገው አሁን ነገ ብሩኬ ደግሞ አበልኩ ያዙ ይልቀቁኝ እያለ እንደሚመጣ እርግጠኛ ነኝ በቃ ሀይሚ ሰሪል እውነት ነው። እንደው መበቀል አለብሽ በደንብ ባድርገሽ። እስኪ ስሜቱ ይግባቸው እስኪ ቡራም፣ ቢሆን እንዲህ አልጠብቅሽም ነበር። እኛም ስንሰማ ደንግጠናል። አንተንም እኛ አልጋ ላይ አልጠበቅንም ነበር። ሀይሚም አንተን አልጋ ላይ አልጠበቀችም ነበር። አንተም ዳኒ ጋስቲያት አልጠብኩ ነበር። አልካደን። እሷም እንደዚህ ነው ድንጉጥ ያለች ድንገተኛ የሆነባት ሰው። ሁለታችሁም አሁን ላይ በቃ ስሜቱን ተረዷቸው። በቃ አሁን ዳኒና ሀይሚ ለምን መቼም ዳኒና ሀይሚ አፍቅረው ነው መቼም አትሉም ብዬ አስባለው። አይ እናንተ እኮ መቼም ማትሉት የላችሁም። ዞሮ ዞሮ ሀይሚ ደግ አደረግሻት፣ ደግ አደረግሻት። እንዴ በጭንቅላቷ ልትተከል እኮ ነው፣ በንዴት ቁምጣውን የቀረውን ያኑ ራቁት ቁምጣም ልታወልቀው እኮ ትንሽ ነው የቀራትና እቃቸውን ደግሞ ሰባበርሽባቸው፣ እናት የምን ነው እቃቸውን ሰባበርሽ እኮ! ወይ ጉድ! እኔማ ሀይሚንም በዘነዘና ፈልጣጣለቻት ብዬ ካሁን ካሁን ተሸማቀቄ ልሞትና ፒኑን ማወቀሽ በጣም ደስ ይላል። ከዛ ውጭ ስለሩታ ነበር ላወራ የመጣሁት። በቃ ብዙም አላወራ ምክንያቱም ሳወራ በስድብ ሽምቅቅር የሚያደርገው ውይ ውይ ውይ! በጎቹ ግን የሚሳደቡት አፀያፊ ስድብ በእውነት በጣም ነው ሰውነት ውርር የሚያደርገውና ለማንኛውም ደመቁ ቤተሰብ ምክርሽን መስማትሽ በጣም ደስ ይላል አዎ ብትወጪ ይሻልሻል የልጁ አባት ጋር ሄጅ አቤላ ደግሞ በጣም እያሽቃበጥክ ነው እያሽቃበጥክ አይመስልም ግን ለማንኛውም በጣም መወዳቸው ኔ ፍቅሮች ከዚህም በላይ ሰብስክራይብ እንደምታደርጉኝ አስባለሁ አስባለው መልካም ምሽት